ሰላም ጤና ይስጥልኝ፣ እንደምናላችሁ፣ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገነን የሰላም ነኝ። ዛሬ ደግሞ ህብስት ወይም የውሃ ዳቦ የሚባለውን ቆንጆ የድፎ ዳቦ አሰራሩን አሳያቸዋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ለቻናል አዲስ ከሆናቸው ሰብስክራይብ በማድረግ ሀሳብ አስተያየት ካላቸው ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋቸው አብራቸው ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ጉድጉድ ያለ እቃ እናዘጋጅና ለብ ያለ ውሃ እጨምራለሁ። ከዛ ደረቅ እርሾ ወይም ካሜራ እንጨምራለን አንድ ሾርባ ማንኪያ እርሾ ጨምሬያለሁ። ስኳር ሶስት የሾርባ ማንኪያ እንደ ፍላጎታችሁ ነው። ሶስት የሾርባ ማንኪያ ስኳር እጠቀማለሁ እኔ። እርሾውንና ስኳሩን አንድ ላይ ለብ ያለውን ውሃ ላይ አድርገን እንደዚህ እንበጠብጠዋለን። እንበጠብጠውና ለ አስር ደቂቃ ወይም ለአምስት ደቂቃ የሚሆን ከድነን እናስቀምጠዋለን። እንደዚህ ከድነን ለአምስት ደቂቃ የሚሆን አስቀምጠዋለሁ። እዚህጋ ደግሞ የፍርኖ ዱቄት አዘጋጅቻለሁ። ሁለት ኪሎ ግራም የፍርኖ ዱቄት ተጠቀማለሁ። አንድ ሾርባ ማንኪያ የዳቦ ቅመም፣ ጨው፣ አንድ ሾርባ ማንኪያ ጨው፣ ጨምር ያለው ጥቁር አዝሙድ አንድ ሾርባ ማንኪያ። ጥቁር አዝሙዱን አመስ አድርጌ፣ ትንሽ አመስ ካደረኩት በኋላ እንደዚህ አሸት አድርጌ እጨምረዋለሁ። የበለጠ ጣዕሙ እንዲወጣ ስለሚያደርግ እንደዚህ አሸት አድርጌ ጨምሬ ዋለሁ። ከዚያ ዱቄቱን የዳቦ ቅመሙንና ጥቁር አዝሙድን በደንብ አድርገን እንቀላቅለዋለን። የዳቦ ቅመም ማለት አብሽ፣ ድንብላለና ነጭ አዝሙድ አንድ ላይ የተዘጋጀ ነው። ከፈለጋችሁ ፕሮፋይሊን ተጭናችሁ ወደታች ወረድ ወረድ በማለት የዳቦ ቅመም አዘገጃጀት የሚለውን መመልከትና መጠቀም ትችላላችሁ። እዚህ ጋር ብጥብጡ ዩት፣ እንደዚህ ኩፍ ብሎልኛል። ከአስር ደቂቃ በኋላ ኩፍ ብሏል ዩት። ከዛ በኋላ እንደዚህ ኩፍ ያለውን ብጥብጥ ዱቄቱ ላይ እንጨምረዋለን። እንደዚህ ለቅለቅ አድርጌ ጨምረዋለሁ። በጣም ቀላል ነው ሀሳብ አስተይ ካላችሁ ኮሜንት ላይ ጻፉልኝ ላይክ አድርጉ ላይክ ስታደርጉ ቪዲዮ ለሌሎች ስለሚደርስልኝ ማለት ነው ብዙ ጊዜ አሁን ቪዲዮ ቀስ እያልኩ ስለሆነ የምለቀው ለሌሎች እንዲደርስ አግዙኝ ላይክ በማድረግ ዘይት እንደ ፍላጎታችሁ መጨመር ትችላላችሁ እኔ አራት የሾርባ ማንኪያ ዘይት ጨምሬያለሁ ከዚያ እንግዲህ እንደተለመደው በደንብ አድርገን ሊጡን አሽተን እናቦካዋለን በደንብ መታሸት አለበት ያው ሊጡ በጣም ድርቅ ያለ ሳይሆን ላላ ያለ ሊጥ ነው የምናወቀው። ትንሽ ውሃ፣ የሞቀ ውሃ ነው። በሞቀ ውሃ፣ ለብ ባለ ውሃ ማለት ነው። በደንብ አድርገን እናሸዋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሊጡን በደንብ አድርጌ እንደዚህ አያችሁት፣ በጣም ድርቅ ያለ ሊጥ አይደለም፣ ላላ ያለ እንደዚህ ቆንጆ ሊጥ አዘጋጀን። ከዚህ በኋላ ያው እንደዚህ ጥርግርግ እናደርገውና ኩፍ እንዲል ከድነን እናስቀምጠዋለን። እንደዚህ ከድነዋለው። ከዚያ እኔ ሁል ጊዜ ሊጥ እንደዚህ ሳቦካ የመጀመሪያውን መጀመሪያ ኩፍ ሲል እመልሰውና ሁለተኛው ኩፍ ሲል ነው የምጋግረው። አሁን የመጀመሪያው ኩፍታ ይኸው እንደዚህ ኩፍ ብሏል። ከዚያ እመልሰዋለሁ፣ እንደዚህ እንመልሰዋለን እኔ በቃው ኩፍታው በቃው ምለው የመጀመሪያው መልሼ ቀጣይ ኩፍ ሲልልኝ ነው ማለት ነው። እንግዲህ እናንተ እንደሚመቻችሁ እንደምታውቁት ማድረግ ትችላላችሁ። ከዚያ ሁለተኛው ኩፍ ሲል ነው የምንጋግረውና እንደዚህ ከድነዋለሁ። ሁለተኛ ኩፍ እንዲል ማለት ነው። እዩት፣ ይሄ የሁለተኛ ጊዜ ኩፍ ያለው ማለት ነው። ከዚያ በኋላ እዚህ ጋር ትንሽዬ ሞሰብ ሌማት አለችኝ። እዚያ ላይ ኮባችንን ንጹህ ኮባ ነው ንጹህ ማለት ወይ ማጠብ አለብን ወይ በንጹህ ጨርቅ እናጸዳዋለን፣ ኮባውን ማለት ነው። ከዚያ በኋላ ሞሰቡ ላይ ኮባችንን እንደዚህ እናነጥፋለን። ልክ እንደ ሁለ ጊዜው ፓትራ ላይ እንደምናነጥፈው ማለት ነው፣ ኮባው ከዚያ በኋላ ሊጣችንን እንገለብጣለን። በጣም ቀላል ነው። እንግዲህ እኔ ህብስት አሳይኝ፣ የህብስት ዳቦ አሰራርን፣ የውሃ ዳቦ አሰራርን አሳይኝ ስትሉኝ ለነበራችሁ ይኸው ያው ጊዜ ቢወስድብኝም ምላሽ ይሆናችኋል ብዬ አስባለሁ። ሊጡን ኮባው ላይ ከገለበጥን በኋላ እንደዚህ በጣታችን ወፍራምና ስስና ወፍራም እንዳይሆንብን አስተካክለን እንደዚህ እናደርገዋለን። ያው እንደዚህ ማለት ነው። በጣም ቀላል ነው። ከዚያ በኋላ ኮባውን መለስ ማድረግ ነው። እንደዚህ መለስ መለስ አድርገን ዙሪያውን እንሸፍነዋለን። እዚህ እንሸፍነዋለን። ከፈለጋችሁ ግን እንደዚህ በሞሰብ ማድረግ የማትፈልጉ ከሆነ ሰፌድ ሊሆን ይችላል። ሰፌድ፣ ደግሞ በብረት ድስትም ማድረግ ትችላላችሁ። የማያጣብቅ መጥበሻ ላይ ማድረጋችሁ መጋገር ትችላላችሁ። እኔ ግን እናቴ እንደዚህ ስለሆነ የምትጋግረው እኔ እንዴት እንደምሰራ ላሳያችሁ ብዬ ነው። ኮበውን በደንብ አድርጌ ሽፍን ካደረግኩ በኋላ እዚህ ጋር እሳት እያነደድኩ ነው። ይኸው እዚህ ላይ እሳታችን እንደዚህ ካያያዝን በኋላ ብረትድስት ትልቅ ብረትድስት አለኝ እኔ። ብረትድስቱ እንደዚህ እጥዳለሁ ከዛ ውሃ ስድስት ሊትር ውሃ እጠቀማለሁ። ያው እንደ ብረትድስታችሁ ትልቅነት ይወስነዋል። ይኔ በጣም ትልቅ ስለሆነ ብረትድስቱ ስድስት ሊትር ውሃ ጨምሬበታለሁ። የውሃው ሳይሆን ብዛቱ፣ መጠኑ ሳይሆን እናንተ ዳቦ መብሰል አለመብሰሉን አየት እያደረጋችሁ ነው ማለት ነው ከዚያ በኋላ እንደምትመለከቱት መሀል ላይ እንደዚህ ጉልቻ ያለኝ እንደዚህ መሀል ላይ እናስቀምጣታለን ጉልቻው ድረስ ውሃው መድረስ የለበትም ትንሽ ወረድ ማለት አለበት ከዛ በኋላ ያዘጋጀነውን ሊጥ ጉልቻው ላይ መሀሉ ላይ እናደረግና እንከድነዋለን ከዛ ሰዓታችንም አንድ ነው በደንብ እስከሚበስል ድረስ መብሰሉን እንዴት እናውቀዋለን የምትሉ ደግሞ አሳያችኋለሁ እዚህ ጋ የተከልኳቸው አበባዎች ናቸው ተመልከቱ በዚህ አጋጣሚ ከዛ እንደዚህ እንዴት እንደበሰለ ላሳያችሁ። መብሰሉን የምናውቀው እንደዚህ ድስቱን እንከፍተውና ኮባውን እንደዚህ ገለጥ ገለጥ አድርገን እንደዚህ ነካ ስታደርጉት ወደ ውስጥ ልምጭጭ ነገር የሚል ከሆነ አልበሰለም፣ ማንደድ ይኖርብናል። ግን ይሁት በደንብ ፍልፍል ብሎ ነው የበሰለው። ከዚህ በኋላ እናወጣዋለን። ሰዓቱን ግን ያው ስላላየሁት ስንሰአት እንደጀመርኩ አላወቅኩትም። እናንተ ከላይ ጠንከር ማለቱን አይታችሁ ማውጣት ነው በደንብ መጠንከር አለበት ስትነኩት ማለት ነው የላይኛው ምጥጥ ማለት አለበት በደንብ ከዛ በኋላ እንግዲህ እኔ እዚህ ጋር ተመልከቱኝ ችኮ ላይን ያው እየመሸብኝ ስለነበር ነው ቶሎ ልጭዋለሁ እናንተ ግን ትንሽ ቆየት አድርጋችሁ ብትልጡት እንደዚህ ሊጡን ይዞባቸው አይነሳም ኮባው ማለት ነው የስረኛውን ደግሞ ላሳያችሁ ኮባውን ሁሉንም እናነሳዋለን ምንም አይሆንም ዩት እንደዚህ ማንሳት ነው ቀስ ብላችሁ ያው ትኩሱን ሳይሆን ትንሽ ቀዝቀዝ ካለ በኋላ ማለት ትንሽ ልክ እንዳወጣችሁ ሳይሆን መላጥ ትንሽ ቀዝቀዝ አድርጋችሁ ቢሆን ጥሩ ነው። ኮበው ሙሉ ለሙሉ ቀስ ብሎ ይነሳላችኋል። እኔ በትኩሱ ስላደረግኩት ሊጡንም እንትን ዳቦንም እያነሳብኝ ነበር። እዩት እንግዲህ እንደዚህ ቆንጆ ሆኑ፣ በስሎልኛል። መብሰሉን ያው እንደምታዩት ነው። በደንብ ነው የበሰለው። ከዚህ በኋላ እንቆርሰውና፣ ያው እኔ ማታ ነው የጋገርሁት። ጠዋት ቅዝቅዝ ብሎ ካደረ በኋላ እንቆርሰዋለን። ሰዋለን ይሄ ጠዋት ነው። ከዚያ እንቆርሰው እና ደግሞ ላሳያችሁ እንዴት እንደበሰለ። ህብስት ዳቦን እንግዲህ እኔ እንደዚህ ነው መጋግረው። ላይክ አድርጉ። ላይክ በማድረግ ለሌሎች ቪዲዮ እንዲደርስ በቅንነት አገዙኝ። እዩት፣ እንደዚህ አድርጌ እንግዲህ ቆራርሼ ማቅረብ ነው። በጣም ነው የሚጣፍጠው። ህብስትን እንደዚህ ሰርታችሁ ሞክሩት። ያው ባላችሁ ነገር መስራት ነው። በድስት ሊሆን ይችላል፣ በመጥበሻ ሊሆን ይችላል ብቻ በማያጣብቅ መጋገር ያደርጋችሁ መጋገር ነው። እንደዚህ አድርጌ ቆራርሽ ያዘጋጀሁት በጣም ነው የሚጣፍጠው፣ በጣም ነው የሚያምረው። ቆርሺ ላሳያችሁ እንዴት ውስጥ ድረስ እንዴት እንደበሰለ። ይው እዩት፣ ውስጥ ድረስ በደንብ ቆንጆ ሆኖ ነው የበሰለልኝ። ኬክም እንደዚህ ያድርጉ መጋገር ይቻላል፣ በውሃ ማለት ነው። እንደዚህ እንግዲህ ቆንጆ አድርጋችሁ ብስትን ጋግራችሁ መጠቀም ትችላላችሁ። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው